ክርስቲያኖች አዝናለሁ፣ ይሄን ነገር ሳወራ ይቅርታ፣ ከይቅርታ ጋር ክርስቲያኖች አዝናለሁ፣ ይሄን ነገር ሳወራ ማቴዎስ ወንጌል 17 21 ላይ ይህ አይነት ነገር ከጾምና ከጸሎት በስተቀር በምንም የማይወጣው የሚለው ግሪክኛው ላይ የለም፣ ሳይናቲከስ ላይ የለም፣ ቫቲካነስ ላይ የለም። ግን እንግዘኛ ላይ አለ፣ አማርኛ ላይ አለ። ማቴዎስ ወንጌል 17 21 ላይ ያዙ ጥቅስ። ማቴዎስ 18 11 ላይ የሰው ልጅ የጠፋውን ለማዳ መጥቷል። ይሄም የለም ግሪክኛው ላይ እንግዘኛው ላይ ጨምረውታል። አማርኛ ላይ ጨምሮታል። ከየት እንደመጡት አላውቅም። እስካሁን ድረስ እንትን እያልኩኝ ነው። ማቴዎስ 23 14 ላይ እናንተ ግብዝ ጻፍ ፈሪሳውያን በጸሎት ርዝመት እያመካኛችሁ የመበለቶችን ቤት ስለምትበሉ ወዮላችሁ፣ ስለዚህ የባሰ ፍርድ ልትቀበላላችሁ። ይህም ይሄም የለም፣ ግሪክኛው ላይ የለም። ማርቆስ 10 ምዕራፍ 7 ቁጥር 16 ላይ የሚሰማ ጆሮ ያለው ቢኖር ይስማ አላቸው ይላል። ምዕራፍ ሰባት 7 ቁጥር 16 ሙሉ ነው የለም፣ ግሪክኛው ላይ የትኛውም ማግኘት አይችሉም? ማቴ ማርቆስ ወንጌል ምዕራፍ 9 ቁጥር 44 ላይ ትላቸው ወደማይሞት እሳቱ ወደማይጠፋበት የሚለውም የለም ግሪክኛው ላይ ምዕራፍ 9 ቁጥር 44 ሙሉውን የለም ራሱ 44 የሚባል ቁጥር የለም ማርቆስ ምዕራፍ 9 ቁጥር 46 ላይ ትላቸው የማይሞትበት እሳቱ ወደማይጠፋበት አሁንም የለም ማርቆስ ምዕራፍ 11 ቁጥር 26 እናንተ እናንተ ይቅር ባትሉ በሰማይ ያለው አባታችሁም አጥያታችሁን ይቅር አይላችሁም የለም የለም ራሱ ግሪክኛው ላይ የለም ማርቆስ 1528 ላይ መጽሐፍ፣ ከአመፀኞቹ ጋር ተቆጠረ ያለው ተፈጸመ የለም አላለም። ኢየሱስ አላለም። ለምንድን ነው ኢየሱስ የምታሸሹት? አራት ወንጌሎች ከ175 ፐርሰንቱ ኢየሱስ ተናግሮታል የተባለው ያልተናገረው ነው። ኢየሱስ ተናግሮታል ከሚባሉ ከአራት ወንጌሎች ውስጥ ሰማንያ ሁለት ፐርሰንቱ ኢየሱስ የተናገረው አይደለም። አዝናለሁ፣ አዝናለሁ ይህን ስሰሙ መቀጠል እችላለሁ እኮ ሉቃስ ላይ ውላ አለ። አሁን ማርቆስ ነው የገባውት። ብዙ ክርስቲያኖች ባቢ በሰላመ ቅዱስ ገብርኤል ሰላም ታምን ይውላሉ። አንቺ የተባረክሽነሽ ነሽ የማጸነሽ ፍሬ የተባረከ ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ ምናምን ሲሉ ሰምተህ አታውቅም? ግን ሉቃስ 1 ሃያ ስምንት ላይ አንቺ ከሴቶች መካከል የተባረክሽ ነሽ የሚለው በላኩ አዳላት። እናዝናለን፣ እናዝናለን፣ እርማችሁን አውጡ ግሪክ ላይ የለም ሳይናቲከስ ላይ ቫቲካንስ ላይ አሌክሳንደርስ ላይ ይውት የለም። ጭማሪ ነው። ምናልባት ባይበል ሀብ ላይ ልታዩ ትችላላችሁ። አላችሁ ባይበል ሀብ ላይ ያለው 14ኛው ክፍለ ዘመን ላይ ራሱ 14ኛው ክፍለ ዘመን ላይ የተዘጋጀ የግሪክ የተዘጋጀ ከኢንተርሊኒየ ላይ የተዘጋጀ ነው። እሱ ላይ እሱ ላይ ምናልባት አይታችሁ ግሪከኛው ላይ አለ እንዳትሉ ሉቃስ 1:28 ላይ አንቺ የተባረክሽ ነሽ አንቺ ከሴቶች መካከል የተባረክሽ ነሽ ለማርያም የተነገረው መልአኩ አላለም፣ ሉቃስም አላለም፣ አያቀውም። ሉቃስ አስራ ሰባት ሰላሳ ስድስት ላይ ሁለት ሰዎች በእርሻ ይሆናሉ። አንዱ ይወሰዳል ሁለተኛው ይቀራል፣ አላለም ኢየሱስ እንደዛ ዮሀንስ ወንጌል ምዕራፍ አምስት ቁጥር አራት ላይ አንዳንዶች አንዶች የጌታ መልአክ ወደ መጥመቂያ ያወርዱ ውሃውን ያናውጥ ነበር፣ እንግዲህ ከዋ መካከል መጀመሪያ የገባ ሰው ከማናቸውም ደዌ ይፈወስ ነበር አይልም ዮሐንስ፣ አያቀውም ይሄንን። ሌላ መርዶ ልንገራችሁ። ሐዋርያ ስራ ምዕራፍ ስምንት ላይ ፊሊጶስና ኢትዮጵያዊ ጃንደረባ የተነጋገሩት ንግግር በፍጹም ልብት ብታምን ተፈቅዶላ አለው ኢየሱስ የእግዚአብሔር ልጅ መሆኑን አምናለሁ አለ አላለው። ቁጥር 37 ላይ ሙሉ በፍጹም ልብት ብታምን ተፈቅዶላል ኢየሱስ የእግዚአብሔር ልጅ እንደሆነ አምናለ ያለው የለም። ግሪከኛው ላይ ምን፣ እኔ ይሰለቸኛል በአውራ ማለት ነው። ወደ አዲስ ኪዳን ሙሉን እስከ ራእይ ዮሐንስ ድረስ ብንሄድ እንትን በጣም አስቅኝ አስቅኝ አስቅኝ ነገሮች እየተጨመሩአሉ። ዮሐንስ ወንጌል ምዕራፍ 8 ቁጥር 11 ላይ አዲሱ መደበኛ ላይ ምን ይላል? ብዙ የጥንት ቅጂዎች የክፍል ምዕራፍ ሰባት 53 እና ምዕራፍ 8 11 የላቸውም በሌላ ስፍራ ወይም በሌሎች ወንጌል ያስገቡታል ይላል። አዎ የላቸውም እንት ላይ ማለት ነው። ዮሐንስ ወንጌል ምዕራፍ ሰባት ከቁጥር ሀምሳ ሁለት ጀምሮ እስከ ዮሐንስ ወንጌል ምዕራፍ 8 ቁጥር 11 ድረስ ያለው የጥንት ግጅዎች ሳይናቲከስ፣ ቫቲካነስ፣ አሌክሳንድሪስ፣ ኤፍሬማይ፣ ኮዴክስ ቤዛይ፣ ኮዴክስ ዋሽንግትነስ የላቸውም። ነገር እኮ ለምን ለምንድን ነው የምታጨበረብሩት? ሰው እኮ ለምን ለምን በዚህ ደረጃ ለምን ኢየሱስ እንደተናገረው ተደርጎ ለምን ይዋሽበታል? ኢየሱስ አይዋሽም። ራሱ ኢየሱስ እኮ ከ እንደ ባይብል እንደ ባይብል ከሆነ ባቢ ይበልጠዋል? እንደ ባይብል ከሆነ በምን ይበልጣል ታውቃላችሁ? የበራኪው ልጅ ዘካርያስ ነው በቤተ መቅደስና በመሰዊያው መካከል የተገደለው ብሎ እኮ የተናገረ ነው ኢየሱስ። ይሁዳይ ልጅ ዘካርያስ ነው የተገደለው። ራሱ አውጣና አሳያቸው። ማቴዎስ ወንጌል ምዕራፍ ሃያ ሦስት ላይ ማለት ነው ማነው የተገደለው ብለን ስንል የዘክ የበራኪው ልጅ ዘካርያስ ለቁጥር 35 ያውጣላችሁ። አሰን 23 35 ላይ ይህንን እንኳን በስነስርዓት እንዴት አላነበበም ወይ ኢየሱስ ኢየሱስ አላነበበም ወይ እንድትሉ ያደርጋቸዋል። የበራኪው ልጅ ዘካሪያስ ብሎ ነው የሚያስቀምጠው። የበራኪው ልጅ ዘካሪያስ አያችሁት፣ የበራኪው ልጅ የበራኪው ልጅ ዘካሪያስ ሲጀምር በሰው እጅ አልተገደለ። የተገደለው የዩዳዊ ልጅ ዘካሪያስ የሚባለው ነው የተገደለው። ግን ምን ያህል እየተዋሸ እንደሆነ ነው የምንነግራችሁ። ምን ያህል እየተዋሸ እንደሆነ። የበራኪው ልጅ ዘካሪያስ?

ቤተ ዘካሪያስ ምዕራፍ አንድ ቁጥር አንድ ላይ እሺ። አየው። እዚህ ጋር የብራኪሪ ዘካሪያስ ማለት ይሄ ነው። ይሄ ሰውዬ የነበረበት ወቅቱንም ብትመለከተው ማንነቱንም ብትመለከተው በጣም የተለያዩ ሰዎች ናቸው። ዘካሪያስ አንዳንድ አንድ አንድ ላይ በዳሪዮስ በሁለተኛው ዓመት በስምንተኛ ወር የእግዚአብሔር ቃል ወደ አዲዮ ልጅ ወደ በራኪዮ ልጅ ወደ ዘካርያስ መጣ ይላል። ይህ ዘካርያስ የነበረው በ587 ነው። ለክርስቶስ ለበፊት የነበረው የተገደለው በመስዋያና በቤተ መቅደስ መካከል የተገደለው ማን ነው ካልከኝ የይሁዳ ኤሊ ዘካርያስ ነው። በ837 ላይ የነበረ ነው። የ250 ልዩነት አላቸው። የ250 ዓመት ልዩነት አላቸው። ሁለተኛ ዜና መዋዕል ምዕራፍ 24 ቁጥር 20 ላይ ወጣለት የተገደለው የይሁዳ ኤሊ ዘካርያስ ነው። ይህንን ሳያነብ ቀርቶ ነው ኢየሱስ ሪሊ ሲጀመር ማንበብ የማይጠበቅበት እኮ ያላህ ነብይ ነው። ሊሳሳት ይችላል ብለን አናምንም። ለምን ዲቫይን ሬቪሌሽን ነው እሱ ሲመጣለት። እኔ ከራሴ ምንም አልተናገርኩም እና ያለ ነው። ከፈጣሪ እየሰማ ከሆነ የሚናገረው መልእክተኛና ነብይ ከነበረ ይህን ነገር እንዴት ይዋሻል? ሁለተኛ ዜና መዋል ምዕራፍ 24 ቁጥር 20 ላይ ይቅርታ፣ ከይቅርታ ጋር ክርስቲያኖች፣ አዝናለሁ ይህን ነገር ሳወራ። ማቴዎስ ወንጌል 17 21 ላይ ይህ አይነት ነገር ከጾምና ከጸሎት በስተቀር በምንም የማይወጣው የሚለውም ግሪክኛው ላይ የለም። ሳይናቲከስ ላይ የለም። ቫቲካነስ ላይ የለም። ግን እንግሊዝኛ ላይ አለ፣ አማርኛ ላይ አለ። ማቴዎስ ወንጌል 1721 ላይ ያዙ ጥቅስ። ማቴዎስ 1811 ላይ የሰው ልጅ የጠፋውን ለማዳን መጥቷል፣ ይህም የለም ግሪክኛው ላይ። እንግሊዝኛ ላይ ጨምረውታል፣ አማርኛ ላይ ጨምረውታል። ከየት እንዳመጡት አላውቅም። እስካሁን ድረስ እንትን እያልኩኝ ነው። ማቴዎስ 23 14 ላይም እናንተ ግብዝ ጻፍት፣ ፈሪሳውያን በጸሎት ርዝመት እያመካኛችሁ የመበለቶችን ቤት ስለምትበሉ ወዮላችሁ!